ስሜትን የመቆጣጠር ድክመት ያለባቸው የበላይነት ማሳየት የሚፈልጉ እነኝህም ብቻ አይደሉም፣ ደግሞ ጨካኝ የሆኑ ርኅራኄ አልባ የሆኑ ሰዎችም ደግሞ በዚህ ውስጥ ሊካተቱ ይችላሉ። ሰላም፣ እንዴት ናችሁ? ዛሬ ልንነጋገር ያሰብኩት ከአንድ ከሶስት ቀን በፊት ነበረ ሀሳቡን ያነበብኩበት ግን በተለያየ ምክንያት ሳልጭነው ነው ቀናቶች አለፉ። ለማንኛውም በዋናነት በደግ ጊዜ ያወራችሁትን ነገር በጸብ ወቅት የሚዘረግፉ አይነት ሰዎችን የስነልቦና ባህሪያትን እንመለከታለን። የምንመለከተው በሰባት ከፍለናቸው ነው። እነኚህ ሰባት ምክንያቶች ደግሞ በጸብ ወቅት በደግ ጊዜ በመልካም ጊዜ የተናገሯችኋቸውን ወይም የነገራችሁትን ነገር የሚናገሩ ሰዎችን ባህሪ እንመለከተዋለን ይህን ሀሳብ እንዳነሳ እንደ ምክንያት የሆነኝ በሁለቱ ፍራዎች መካከል በተለይ ከሰሞኑ በኤፍቢ ላይ ትልቅ መመላለስ ነበረ። በክፉ ጊዜ እንዲቸግሮኛል ብሎ የላክለትን በውስጥ መስመር እሱ አደባባይ ላይ አስጠቱት ነበር። ኤኒዌይስ ይህ እንደ መነሻ ሆኖ ነው እነኝን ሰባት ምክንያት ሀሳቦች ይዤላቸው የመጣሁት። በነገራችን ላይ ሎ ኢሞሽን ሪጉሌሽን ወይም ስሜትን የመቆጣጠር ደካማነት ያለባቸው ሰዎች የመጀመሪያዎቹ በደግ ጊዜ ያወራችሁላቸውን ነገር በክፉ ጊዜ በተጣላችሁ ጊዜ የመናገር እድላቸው እጅግ በጣም ከፍተኛ ነው። ስሜታዊ ይሆናሉ፣ በቀላሉ ይረበሻሉ። በክርክር ወቅት ወይም በትንሽ ጸብ ወቅት ብድግ ብለው በደግ ጊዜ የነገራችኋቸውን ነገሮች አውጥተው የሚናገሩ አይነት ሰዎች ናቸው እነኚህ። ስሜታቸው በቀላሉ የሚነካን ሰዎች እጅግ ልትጠራጠሯቸው ይገባል። ምስጢራችሁን አሳልፋችሁ ለነኚህ ሰዎች ልትነግሩ አይገባ፣ መጠንቀቅ አለባችሁ ማለት ነው። ሌላኛው ደግሞ ቫይንዲክቲቭነስ ኦር ፓሲቭ አግሬሽን ይባላል። ወይ ደግሞ ለበቀልና ለጥቃት የሚጠቀሙ አይነት ሰዎች አሉ። በጎዳችኋቸው ጊዜ የሆነ መጥፎ ነገር ልታደርጉባቸው ስትነሱ ያ ከዛሬ በፊት የነበረውን የነገራቸዋቸውን ምስጢራዊ ነገር የእናንተ የሆነውን ድክመት ሊሆን ይችላል ይመዙና ያወጣሉ በዛ ሊበቀሏችሁ ይሞክራሉ ወይም ያስባሉ ባለፈው ምን ነው እንዲህ ብለኸኝ አልነበረም እንዴ ዛሬ ምን ተገኝና ነው እንዲህ የምትለኝ ወደሚል ነገር ውስጥ ይመታሉ ማለት ነው በደና ጊዜ የነገራቸውን ነገር ለበቀልና ሊያጠቋችሁ ይጠቀሙበታል። ስለዚህ በቀለኞች ወይም አጥቂዎች መሆናቸውን ያወቋችሁ ያወቃችሁ ሰው ካለ ምስጢራችሁን በምንም ተአምር አሳልፋችሁ እንዳትነግሩት። በተለይ አደገኛ የሆነ እናንተን በከፍተኛ ሁኔታ ሊጎዳ የሚችል ሚስጥር ከሆነ ባትናገሩ አሪፍ ነው። ሶስተኛው ሶስተኛው ኢንሴኪር አታችመንት ነው። ይሄንኛው ማለት ምንድን ነው? የመተው ስጋት ያለባቸው ሰዎች አሉ። አንዳንድ ጊዜ የተለያዩ የሳይክሎች ችግር ያለባቸው የስነልቡና ችግር ያለባቸው ሰዎች አሉ። እነኚህ ሰዎች በዋናነት ጥላቸኋቸው ልትሄዱ ይችላሉ፣ ወይም ጥለውን ሊሄዱ ይችላሉ ብለው በመስጋት ብቻ በምስጢራችሁ ሊያስፈራሯችሁ ይሞክራል። ያን ነገር ታስታውሰዋለህ እንደ የሚል አይነት ነገር እንዴ ከዚህ ፊት እኮ እንደዚህ ብላይ ነበር ይሄ ያለ እንዲህ ልታደርግ የሚል ሸንቆጥ የማድረግ የማሰር እንደ ገመድ ይጠቀማሉ። ምስጢራችሁን እንደ ገመድ ይጠቅማሉ። በተለይ በዚህ የፍቅር ግንኙነት የመሰረታችሁ ከሆነ በትዳር አጋሮች መካከል ይህ ነገር በብዛት ይታያል። የመተው ስጋት የስነልቦናዊ ችግር ያለበት ሰው ሲሆን ይህንን በደግ ጊዜ የነገራችሁትን በደግ ጊዜ የሚያውቀውን የእናንተን ማንነት አሳልፎ ለመስጠት ወይም በዛ ሊያጠቃችሁ ይሞክራል ማለት ነው። አራተኛው ናርሲስት ይባላሉ። እነኚህ በአጠቃላይ ርህራህ የጎደላቸው ሰዎች ናቸው። እነኚህ ርህራህ የጎደላቸው ሰዎች በማንኛውም ሰዓት በተለይ ደግሞ እናንተን ሊያጠቋችሁ ያስባሉ። ምስጢራችሁን ስለሚያውቁ ብቻ እናንተ ዘና ብላችሁ እንዳትናገሩ፣ ፈታ ብላችሁ እንዳታወሩ፣ የተለያዩ ግንኙነታችሁን እንዳትመሰርቱ፣ የፍቅር ግንኙነት ሊሆን ይችላል፣ የጓደኝነት ግንኙነት ሊሆን ይችላል። ከጓደኞቻችሁ ጋር እያወራችሁ እያለ እነኚህ በጣም ርር የጎደላቸው እነኚህ ናርሲስት የሚባሉ ሰዎች በመሀል እናንተን ሊያጠቁ ያ ምስጢራችሁን ያወጡባቸዋል። እንዴ እንደዚህ አይደለ እንደ አይነት ነገር አምና እንደዚህ አድርገህ አልነበረ እንዴ? ገንዘብ ቸግረው እንደዚህ ዘጥቺ አልነበረ እንዴ? እናትህ ተቸግራ ወይ ወንድምህ እንደዚህ ሆኖ አልነበረ እን ህመማችሁንም ሊሆን ይችላል እንደዚህ አይነት ችግር አለብህ አይደለ እንዴ የሚል እጅግ በጣም አደገኛ እነኚህ፣ በተለይ እርራህ የጉደላቸው ነው የሚባሉት። እነኚህ በተለይ እርራህ የጉደላቸው ሰዎች እንደሆኑ እርግጠኛ ከሆናችሁ ወይም በተለያየ መንገድ ካሳያችሁ፣ እጅግ ምስጢር ነው የምትሉትን ነገር አሳልፋችሁ ለነሱ ባትሰጡ ወይ ባትነግሩ ይመከራል። አምስተኛ ላይ የምታገኘው ኒድ የምናገኘው ኒድ ፎር ዶሚናንስ ኦር ኮንትሮል ነው። ወይ የበላይነትን ለማሳየት ወይም ለቁጥጥር ሲሉ ይህንን ምስጢራችሁን በደግ ጊዜ የነገራችኋቸውን ነገር አሳልፈው ያወጣሉ። እነኚህ በማንኛውም ወቅት ላይ የበላይነታቸውን ማሳየት ይፈልጋሉ። በምንም መንገድ ተሸናፊ ሆነው መታየት አይፈልጉም። በምንም መንገድ እናንተ የተሻላችሁ እንድትሆኑ ማየት አይፈልጉም። ስለዚህ በማንኛውም ሰዓት ላይ ያ የነገራችኋቸውን ወይም ደግሞ የሚያውቁትን ወይም የእናንተ ድክመት ነው ብለው የሚያስቡት ምስጢር አውጥተው ይዘረግፉታል። ስለዚህ በተለይ እነኚህ የበላይነት ለማሳየት የሚሞክሩ በተለያየ መንገድ የበላይነታቸውን ወይም በተለያየ መንገድ መቆጣጠር የሚፈልጉ የሚያስቡ ሰዎችን ስትመለከቱ ምስጢራችሁን እነሱ ጋር መኖር አለመኖሩን ቼክ አድርጉ። አለበለዛ በማንኛውም ሰዓት ምስጢራችሁን ተጠቅመው አደባባይ ላይ ያሰጡታል፣ አደባባይ ላይ ያወጧችኋል፣ ምስጢራችሁን ይናገሩታል። ስለዚህ እነኚህ የበላይ መሆን የሚያስቡ ተቆጣ ጣሪ አይነት ስነልቦና ያላቸው ሰዎች ከሆኑ እጅግ በጣም አደገኛ የሆነ ምስጢራችሁን እናንተ ሊጎዳ የሚችል ምስጢር በተለይ ከሆነ መደበቅ ወይም አለመናገሩ ይመረጣል። ስድስተኛ ላይ የምናገኘው ላክ ኦፍ ኢምፓቲ ኦር ፑር ሞራል ባውንደሪስ ነው። በተለይ ይህ እነዚህ ርህራሄ አልባዎች እና ደካማ የሆነ የሞራል ስብዕና ያላቸው ሰዎች አሉ። በቃ ሞራል የሚባል ነገር የለም። እናንተ በዚህ ነገር ይሄንን ነገር አደባባይ ላይ በመናገሬ ይህን ነገር አደባባይ ላይ በመውጣቴ በሞራል ልትጎዱ ትችላላችሁ፣ ወይም ደግሞ ስነ ልቦናዊ ነገራችሁን ልታጡ ትችላላችሁ ብለው አያስቡላችሁ። በጣም ርህራሄ አልባ ናቸው። እነኛን ሰዎች ሞራል የሚባል ነገር የላቸውም። ለምሳሌ የሰው ልጅ ይሄ ነገር ይገባዋል የሰው ልጅ እንዲህ ብንለው እንደዚህ አይነት ስሜት ውስጥ ሊገባ ይችላል በዚህ ሊጎዳ ይችላል የሚል የማሰብ የማዘን ሞራላዊ ስብዕና የላቸውም ስለዚህ ሞራላዊ ስብዕና የሌላቸው ሰዎች ከሆኑ በተለያየ መንገድ ልታውቋቸው ትችላላችሁ ከሰዎች ጋር ባላቸው ግንኙነት ሌሎች ሰዎችን በሚያጠቁበት መንገድ እየተመለከታችሁ ኦኬ ይሄ ሰው ሞራል አልባ ነው ይሄ ሰው አደገኛ ሰው ነው የሆነ ቀን እኔን እንደዚህ አይነት ነገር ውስጥ ሊያደርገኝ ይችላል በነገራችን ላይ ለእኔ ብለህ ስማ ነው አይደል? ሲያሙ ሌላ ሰዎችን እናንተ ፊት ለፊት ዝርግፍግፍ አድርገው የሚያሙ ከሆነ ነገ እናንተም ተረኛ ስለመሆናችሁ እርግጠኛ ሁኑ። ሁልጊዜ አፋቸው ላይ የሰው ነገር፣ አፋቸው ላይ የሰው ምስጢር፣ አፋቸው ላይ እከሌኮ እንደዚህ ሆነ እከሌኮ እንደዚህ አገኝ እንደዚህ አገኘማ መልካም ነገር ነው እከሌ እንደዚህ ይሄንን እኮ አቁልታል እንደዚህ አልነበረ እንዴ የሚል በነገራችን ላይ ልጅ ሆኜ የማስታውሰው በጣም መምህራችን የሂሳብ መምህራችን የነበረ ሰው ነው እና ስለ ቀነኒሳ በቀለ እንእያወራን እያለ አንዱ በመሃል ተነስቶ እንዴ እንቁላል ነጋዴ ነበር እኮ የሚል ሀሳብ አነሳ ማለት ነው። እና እንቁላል ነጋዴ ነበር፣ እንቁላል እኮ ያዞር ነበር አይነት ነገር። እንዴ እሱ አያገባችም አሁን ላይ ቀነኒሳ በቀለ የሚባል ጀግና አትሌት ነው ያለው። ድሮ ያለው ነገር ምንም ነው፣ ያለፈውን ታሪኩ እዚህ ጋር ምንም ነው፣ አልፏል። በባለፈው ታሪኩ ለማንኳስ ምክንያቱም እኛ ያነሳንበት ምክንያት በትላንትናው ታሪኩ ልናፖንስ ሰው አይነት ነበር። ያ ልጅነት ባህሪ ነው። ብዙዎች እንደዚህ አይነት አመለካከት ያላቸው ሰዎች አሉ። የዛሬን መልካምነታችሁን አይመለከቱም። የዛሬውን ነገር ላይ ልክ የሆነ አሪፍ ነገር ጥሩ ነገር ሊገጥማችሁ ሲል፣ ወይም መልካም በሆነ አትሞስፌር ውስጥ ስትኖሩ ይመጡና ነኚህ ሰዎች ምንም ሞራል ስለሌላቸው፣ ምስጢራችሁን አደባባይ ላይ ምስጢራችሁን በሰው ፊት፣ በጓደኞቻችሁ ፊት፣ በሚስቱ የአንዳንድ ጭካኔ በወላጅና በእህት ወንድሞቻችሁ ፊትም ሊያዋረዳችሁ ይሞክራሉ። ሰባተኛ ላይ ያው እንግዲህ ከዚህ ጋር በተለይ ኮንፍሊክት ስኪል፣ ይሄ ምንድን ነው? ኮንፍሊክት ወይም ግጭትን ለማስተናገድ የማያውቁ ወይም ደግሞ የማይችሉ አይነት ሰዎች አሉ። የሆነ ግጭት ይነሳ ወይም በሆነ ነገር በክርክር ውስጥም ሊሆን ይችላል። ብቻ እናንተ የበላይ መሆናችሁን ሲያረጋግጡ ወይ ሲሰማቸው፣ በቀጥታ ምስጢራችሁን ያውጣሉ። እንደዚህ አይነት ሰዎች ደግሞ ምንም ይሄ ግጭትን ይሄ ጊዜያዊ ግጭትን ለማስተናገድ ጊዜያዊ ግጭትን በሰላም ለመፍታት እዛ ጋር ባለው ኮሚኒኬሽን ወይም ደግሞ እዛ ጋር ባለው የመከራከሪያ ነጥብ እናንተን ለማሳመን አይጠሩም። ይልቁንም እናንተን ለማጥቃት እናንተን ከኋላ የኋላ ታሪካችሁን ወይም ደግሞ ትላንት በደጉ ጊዜ የነገራችሁትን ነገር ስለ እናንተ የሚያውቀውን ነገር ያወጣና በዛ ሊያጠቃችሁ ይሞክራል። እነኚህ ሰባት ባህሪያት የሚታዩባቸውን ሰዎች ስትመለከቱ በተቻላችሁ አቅም ምስጢራችሁን ላለመናገር ለራሳችሁ ብትወስኑ አሪፍ ነው። የዛሬው ሀሳቤ ይሄን ይመስላል። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ እና ሼር ማድረጋችሁን እንዳትረሱ። በተለያዩ በፊልም ሀሳቦች ከመጽሐፍት ባገኘኋቸው በሙዚቃ ከፍ ያሉ ሙዚቃዎችን ንግግሮችን፣ ሊሆን ይችላል ብቻ ሀሳብ ላይ እያነሳን የምንወያይበት ነው ቤተሰብ